አሜሪካ በይፋ ጦርነቱን ተቀላቀለች። ኢራን ያለምንም ቅድመ ሁኔታ እጇን ትስጥ ሲሉ ዶናልድ ትራምፕ በቁጣ ተናግረዋል። የኢራኑ መሪ አያቱላህ አሊ ካሚኒ የትራምፕን ንግግር ከሰሙ በኋላ ጦርነቱ አሁን ገና ተጀመረ ሲሉ አብስረዋል። ትራምፕ እንዲህ አሉ። አያቱላህ ካሚኒ የት እንዳሉ እናውቃለን፣ ነገር ግን እሳቸውን መግደል አንፈልግም። የእኛ ፍላጎት የኢራንን የኒኩለር ማከማቻ ስፍራ ለአንዴና ለመጨረሻ ጊዜ ድምጥማጡን ማጥፋት ነው የ ፈልገው ብለዋል። ይህንንም ለማድረግ የአሜሪካ ወታደራዊ ኃይል ጦርነቱን በይፋ ይቀላቀላል ሲሉ ዶናልድ ትራምፕ ትሩዝ በተባለ ገጻቸው ላይ ጽፈዋል። አክለውም ትራምፕ የኢራን ሕዝብ ሆይ ከኢራን ዋና ከተማ ቴሄራን በፍጥነት ለቃችሁ ውጡ፣ ከተማዋንና የኒኩለር ማብለያውን ልናወድመው ነውና ራሳችሁን አሽሹ ሲሉ ተናግረዋል። ይህንን ተከትሎ የኢራን ህዝብ ከተማዋን ለቆ ወደ ሀገሪቱ ዳርቻ ክፍል የሸሸ ስለመሆኑ የሚወጡ ምስሎች ያሳያሉ። ዛሬ ስድስተኛ ቀኑን የያዘው የኢራንና የእስራኤል ጦርነት እየተባባሰ መጥቷል። ለሁለት የተጀመረው አውዳሚው ጦርነት ታላቁ አሜሪካ ልትቀላቀለው እንደሆነም ተገልጿል። ትራምፕ እንዲህ ይላል ኢራን ጠንካራና የተደራጀ ጦር አላት። ዘመናዊ የጦር መሳሪያም ታጥቃለች። ነገር ግን ይህ ምንም ዋጋ የለውም። የምትገጥመው ከአሜሪካ ጋር ነው፣ ከሀያሏ አሜሪካ ጋር። ሰውየው ደግሞ ትራምፕ ናቸው። እኛ ካለን ዘመናዊ የጦር መሳሪያና የወታደር አቅም ጋር ሲነጻጸር የኢራን ጦር እዚህ ግባ የሚባል አይደለም። ይህንንም በመገንዘብ ኢራን ያለምንም ቅድመ ሁኔታ እጇን ተስጥ ሲሉ ዝተዋል። አይበገሬው የኢራኑ መሪ ለየትኛውም ሀገር ዛቻና ፉከራ ልባቸው የማይደነግጠው አዛውንቱ የኢራን መሪ አያቱላህ አሊ ካሚኒ ይህንን የትራምፕን ዛቻ ሲሰሙ ካለምንም መደናገጥ ጦርነቱ አሁን ተጀመረ ሲሉ መልሰውላቸዋል።